ሊገኘው የሚቻ አይደለም። እየተደበቅሽ ያለሽው ሙሉ ቤተሰብሽን ነው። እማ ሁሉንም ነገር አውቃለች። ስለዚህ ለእኛም ብለሽ ሳይሆን ለቤተሰቦችም ብለሽ ሳይሆን ለእናትሽ ብለሽ ስነ ስርዓትሽን ይዘሽ ተመለሽ። አንቺ አጥፎአጥፎአጥፎአጥፎፈቲ ናዲኮ በጣም ጥሩ ልጅ ናት። ጸባዩ ቆንጆ ነ ቆንጂዬ ልጅ ናት። ለሰው ምታስብ ልጅ ናት። በጣም ብዙ ነገር አለ ትናንት እንግዲህ ፍቅር ሩኪ ነው ብሩኪ የሚባለው እና ፉፉን አርግዣለው ብላቸው ነበረና፣ ሁለታቸው ደግሞ ጭቅጭቅ ንትርክ ውስጥ ገብተው ነበረ። ያንተ ነው የሌ ነው በመባባል ማለት ነው። እና በዛ ተናዳ ጥላቸው ሄዳለች። እስካሁን ድረስ ያለችበት አይታወቅም። ምናልባት እናቷ ጋር ሄዳለች ብሎ አስቦ ፉፉ እናቷ ጋር እስከመደወል ደርሶ ነበረና እናቷ ደግሞ ይሄን ነገር ስትሰማ የብስ ጭንቀት ውስጥ እንደገቡ ሙሉ አዲስ አበባን ሲያስሱ እንደዋሉ እንዳያቸዋት ፈቴ አጥ ወለ ግልግልግልጎ እስከሚጥለት እስከሚጥላት ድረስ ይህን ያክል ነው የፈለጓት። እና ያሳዝናል። እውነት ግን ቆይ እኔ ፍቅር ፕራንክ እያደረገቻችሁ ነው የመሰለኝ። ግን እናንተ ሚስጥር አወጣችሁ እንዴ? ፍቅር ከሁለታችሁም ከግንኙነት አላት። እንደ ሚፍታህ ደግሞ ወደዛ ወደዚህ ማለቱን ትተውና ቀጥ ብለ ወለው ትሄድና ናዲ ማግኘት አለብህ። ለራስ ጊዜ አትስጥ እያልኩ አደለም፣ ለራስ ጊዜ ስጥ፣ ግን ደግሞ በዚህ መልኩ አደለም። አንዳንድ ጊዜ ለሰዎች መኖር የሚባለውን ነገር ያንን ነገር ለማሳየት አለብን። ልጅቷን ማረጋጋት አለብን። ናዲ ገና ያልበሰለች ጥሬ ልጅ ናት። ለዛ ነው ቶሎ የሚገፋትና የምታለቅ ሰው አሰላሙአሌይኩም ረህመቱላህ ወባረካቱ። ሰላም ወዶ ቤተሰቦች እንዴት ናቸሁ? ዳና ናቸው። እንግዲህ ዛሬ ሰፈር ቀይረናል። አንዳንድ ጊዜ አየር መቀየሩ ጥሩ ነውእና እንግዲህ መግቢያ እንዳያችሁት ፉፉ ሩኬ እና ፍቅር ዛሬ ችግር ውስጥ ናቸው። ተጨናንቀዋል ምናምን ቤተሰብ ሁሉና እና የመጨናነቃቸው ምናምን እንዳለ ሆኖ የፍቅር መጥፋት አሳሳቢ እንዳለ ሆኖ ነገር ግን እውነቴን ነው የምላችሁ በትናንቱና በዛሬው ቪዲዮ ብዙ ነገር ታዘብኳችሁ ታዘብኳችሁ። እውነቴን ነው የምላችሁ ፍቅርን እንዴት በዚህ ልክ ተገምተዋል አላችሁ። እና ዞሮ ሁለተኛው ያው ናዲና ሚፍታህ ናቸው እነሱ ወደ መጨረሻ እመጣበታለው ማለት ነው። ያው እንደ ቪዲዮ አገባብ ግን ከነ ፍቅር ልጀምርላችሁ። ፍቅር እንግዲህ ትናንት አርግዣለሁ ብላችሁ ነበረ። ሩኪ ብሩኪ፣ ቅርታ አርጉልኝና ስሙን በደንብ አላያስኩትኝም ይመስለኛል ለሩኪ ነው የሚመስለኝ። ያው ቅርብ ጊዜ ነው ሰብስክራይብ፣ ከሰሞኑ ነው ሰብስክራይብ አድርግ እያየ ያለሁት እና ለዛ ነው ከተሳሳትኩ፣ ስሙን በጣም ይቅርታ። ለሩኪ እና ለፉፉ እንግዲህ አርግዣለሁ ብላችሁ ነበረ እና አርግዣለሁ ስትላቸው እነሱ ደግሞ ያንተ ነው የኔ ነው ያንተ ነው የኔ ነው እየተባባሉ ሲጨቃጨቁ ነበረ እና እንደዛ ሲሆኑ ደግሞ ሳጥላቸው፣ እስካሁን ድረስ ጠፍታለች፣ የለችም፣ ያለችበት ሁሉ አትገኝ፣ የለማ ነው አላገኟትም እንግዲህ አዲስ አበባ ሙሉ አሰስናት አሉ፣ ዞርናት አሉ፣ ያልፈለግንበት ቦታ የለም። ስለዚህ ፍቅር ጠፍታናለች፣ እናቷ ጋር ሄዳ ነው ብለን እናቷ ጋር ሁሉ ደውዬ ነበረ። ስለዚህ እናንተ ማወቅ አለባችሁ ብለው ነው የመጡት እና አትፍረዱባቸው። እንግዲህ ፈቴ ለራሱ እንደዛ እያጠወለገለገ ሲጥላት ነበረ፣ ምን እየወደቀችብን ነበረ እያዞራት ምናምን እያለ ነበር። ፎፎና ቪዲዮ ላይ ለራሱ ስትወርቅባቸው፣ ወይኔ ካሜራውን አጥፋ አጥፋ አጥፋ ችግር የለም ኖርማል እኮ ነው። በነገራችን ላይ ምን ሌላ የሆነ መውጣት የሌለበት ነገር እኮ አይደለም። ብትወድቅ ምን ያው እንደውም ትረዳታለች። ይህንን ቪዲዮ ስታይ ካየችው ፍቅር ለሷ እንኳ ቢያንስ ብላ ማለት ነው አደለ? ስለዚህ ያው ለምዶባቸው ነው። በነገራችን ላይ ያው ዩቱበር አይደሉ፣ ይለምዳል። አንዳንድ ጊዜ ካሜራ አጥፋ አብራ ይለምዳል። እና ከልምድ አንጻር ነው። ዞሮ ዞሮ እንዳጠቃላይ ማለት የፈለግኩት ምንድን ነው እኔ የታዘብኳችሁ ማለት ነው ያንተ ነው የኔ ነው ስትባባሉ፣ ፍቅር ፍቅር እኔ እኮ ሽንጤን ገትሬ እከራከርላት ነበር። ሴት ማለት ፍቅር በክብር አትደራደርም። ፍቅር የፍፉ ብቻ ናት። ፍቅር እንደዚህ እንደዚህ አትሆንም እያልኩ በፊት ስከራከርላት ነበር እና ከሰሞኑ ምንድን ማለት በዚህ ሁለት ወር ውስጥ ምናምን ተቀየረች። እንደ ፍቅር እኔ ማላውቃት ፍቅር ናት እንዴ? ቆይ አልገባኝም። ማለት ፍቅር አሁን እናንተ እዚህ ጋ ያንተ ናት እያንተ ነው የኔ ነው ስትባባሉ ልጁን ምንድነው የተረዳሁት፣ ፍቅር ከሁለታችሁም ጋር ግንኙነት እንዳላት፣ እውነት? ፍቅር እኔ የማውቃት ፍቅር ናት ወይኔ ሌላ ፍቅር ናት እስከምል ድረስ ሚስጥር አወጣችሁ። ተግባባ ሚስጥር አወጣችሁ። ፍቅር እንዴት? የእውነት ማለት ቢሮ አኪጅ ያን ያለ አይደለም፣ እውነት ቢኖራችሁ ነው እንደዛ ልትሎ የቻላችሁት። ከፍፉ ጋር አይ ፍቅረኛ ሞች ናቸው ሊኖራቸው ይሄ ይችላል ይኖራቸዋልን ብዬ ነው ማስበው። ግን ሩኪ ሩኪ ግን እንዴት ከፍቅር ጋር የምር ለማመን ይከብዳል። የሰማሁት ነገር እና በጣም ነው እንድታዘባቸው ያደረገኝ ማለት ነው። ሲቀጥል ፍቅር ፕራንክ እያደረገቻቸው ነው። ተረጋጉ። ፕራንክም ምክንያቱ ባለፈው ቤት ታሽጓል ብላችሁ ቤትሽን ያሽግ ፖሊስ ነው ብላችሁ ስትጫወቱባት ነበር። እና የፍቅር ፕራንክ ደግሞ በጣም ከባድ ነው። ከዛ አንጻር ፕራንክ እያደረገቻችሁ ነው የሚመስለኝ እንጂ የእውነት አርግዛ አይመስለኝም። ስለዚህ እሷ ፕራንክ እያደረገቻችሁ ነው። እንግዲህ ያው ቢሆንም ግን ጠፍታለች። በጣም ተጨናንቋል። ሩኪም ተጨናንቋል። ማነች ፈቲም ተጨናንቃለች ፉፉ በተለይ ወይኔ ተርበተበት ሚስኪን ነፈር እና በጣም ተጨንቋል። እንግዲህ ያው መስኦል እያውስቱ ስለሆነ ምንድን ነው የሚባለው አማርኛ ተጠያቂ ውስ ነው ያለችው ከሱ ጋር ምናምን ስለሆነ ቤተሰብ የሚያውቀው ያንን ነገር ስለሆነ ለቤተሰብም ስላወቀ በጣም ያስጨንቃል። ስለዚህ ፍቅር በቃሽ ፕራክክሆን ና ውጭ ውጭ እውነቴን ነው የሚልሽ አታጨናንቃቸው፣ እንደዚህ ማት አትጫወችባቸው እንዴ ያችን ፕራንክ ተደረግኩ ብለሽ በዚህ ልክ ፕራንክ እያረግሻቸው ነው ወይስ የእውነት የእውነት አርግዘሽ ነው? ካረግሽ እንኳ ለራሱ ማለት ነው። ግን መሆን የነበረበት እኔ አንዳንድ ጊዜ ወይ ከፈለጋችሁ ማለት ነው፣ እውነቴን ነው የምላቸው እኔ ኮርስ ወስጃለሁ እስክሪቢት ልጽፍላችሁ እችላለሁ ስለ ድራማ ማለት ነው። እና መሆን የነበረበት እንደ ሆነ ከተባለ ስራ ነው ድራማ ነው እንኳ ከተባለ ወይም ደግሞ ነገሩ እውነት ነው እንኳ ከተባለ ያለችሁ ከፉፉ ጋር ስለሆነ ለፉፉን ነበረ፣ በቃ እርግጭ ዘለው ብላ መናገር የነበረባት እንጂ። እንዴት ነው? በእርግጥ አሁን ፉፉና ሩኬ አይፈረድባቸውም ያንተ ነው የኔ ነው ቢባባሉ ማለት ነው። ምክንያቱም ከሁለታቸው ጋር ግንኙነት ካለ ወንድ ልጅ አደለም ኖሮ አደለም ይቀርና እንደዚህ ግንኙነት ኖሯቸው አደለም ይቀርና፣ ካያችሁ ከሱ ውጭ ሌላ ወንድ ጋር እንደዚህ ቅርርብነት ካላችሁ ይጠረጥራል፣ ሊቀናልም ጭምርና ብዙ በቅናት ደግሞ በመነሳሳት ብዙ ነገር ሌለ ይችላል። ስለዚህ እኔ በብሩኪና ማለት ነው በሩኪና በፉፉ አልፈርድም ግን ደግሞ ፍቅር እንደ ሴት ብልሃተኛ መሆን ነበረብሽ ለአንድ ያለሹ ከፉፉ ጋ ነው በቃ ፉፉ ከተጠራጠረ ደግሞ ያለነ ሀያ አንደኛው ክፍለ ዘመን ላይ ነው አይደል ስለዚህ ዲኤንኤን ማስመርመር ትችሉ ነበር ነገሩ እውነት ከሆነ ወይም ደግሞ ሰርፕራይዝም ይሁን ፕራንክም ይሁን መናገር ያለብሽ ለአንድ ወንድ እንጂ ለሁለት ወንድ አርግቻለሁ ብለሽ መናገር አልነበረብሽም። በዚህ ልክ ሜዳ ላይ ሆ ምን አይነት ትምህርት ነው? እንደ ተይ እንጂ እንዴ ፕራንክ የሚሆን ድራማ የሚሆን ምን የሚሆን ለሁለት ወንድ መናገር አልነበረብሽም። ቢያንስ እንኳ ኦኬ አንዳቸውን አገኘተሽ ወይ ለአንዳቸው ለአንዳቸው ትናገርና ሁለታቸው ከዛ በኋላ ተገናኝተው ያንተ ነው የኔ ነው ቢባባሉ ይሻላል። በቃ ሜዳ ላይም ሆኖ እንደዛ ቢሆን ይሻል ነበረ ዝሮ ዞሮ ዞሮ እንደዚህ ነው ማስተካከል ያለበት ነው፣ እንደ አጠቃላይ ያኳች አሉት። እንግዲህ ፕራንክ እንደሚሆን ተስፋ አደርጋለሁ። እንግዲህ ሩታም አርግዣለሁ ብላለች። እንግዲህ የእሷም እውነት እንደሚሆን ተስፋ አደርጋለሁ። ያው እርግጥ ነው ብዙ ጊዜ አርግዣለሁ አርግዛለች ያለ ነገር ነው፣ እነሱ ቤት እንደዚያ አይነት ነገር የተለመደ ነው። ነገ ጠዋት ደግሞ ሆስፒታል ሄዳ ስትመረመር አይ እርግዝና አይደለም እንደማትባልና እንደማይሉን ብዙ ሰዎች በጣም ደስተኛ ሆነዋል። በነገራችን ላይ አርግዣለሁ ስላለች አብሬሽ የሚልጅ አባት ሊሆን ነው ስለተባለ ምናምን ነገር። ስለዚህ ለማንኛውም መስኪ ወደፊት የምናየው ይሆናል። ሲቀጥል ነገር ግን ማለት ነው እዚህ ላይ ሳልናገረው አላልፈው ማለት ነው ሩታን ፍቅር የሚያረግዝ ነው ከአብሬሽ ነው እንዳትሉ፣ ብቻ እንዳትሉ። ይሄን ነው የምፈራው፣ ይሄን ነው የምፈራ ከሁሉም ሁሉ ማለት ነው ሲቀጥል ስለ ናዲ እና ሚፍታህ ነው። ናድ እንግዲህ ማነው? ሚፍታህ እንግዲህ ስለ ናድ ብዙ ጥሩ ጥሩ ነገሮችን ጥሩ ጥሩ ጎኖቿን ይናገራል። ወደ ጥሩ ጸባይተኛ እንደሆነች ከሰው ማታስቀይም፣ ቆንጆ፣ ብልሃተኛ፣ ጠንካራ ሴት እንደሆነች በተደጋጋሚ ይናገራልና ዛሬም ተናግሯልና ነገር ግን እነሷ ተለያየን፣ ተጣላን የምንባል ሰዎች አይደለንም። በቃ ጀስት እኔ ምንድነው ለራሴ ጊዜ መስጠት ስላለብኝ ራሴ ማዳመጥ ስላለብኝና እንደገና ደግሞ በውስጥ ፕራይቬት የሆኑ ነገሮች አሉ። እነዛ ነገሮች እስከሚስተካከሉ እስከምናወራበት ድረስ ነው የተለያየ ነው እንጂ እኔ ከእሷ መለየት ፈልጋ አደለም አይነት ነገር ነበር ሲያስተላልፍ የነበረው። ዞሮ ቢሆንም ናዲ ገና ያልበሰለች ልጅ ናት። ልጅ ናት በነገራችን ላይ ናዲ ያው ገና ነች። ና ከዛ አንፃር ነው ቶሎ ሆድ ብሰት ስታለቅስ ምናምን አልቃሻ ምናምን ትለውታላችሁ። ግን ልጅ ስትሆኑ በተለይ ደግሞ እንደ እሷ ፎንቃ ገብቶላታል። አሁን አይደለም በነገራችን ላይ ካፕል ሳይሆኑ በፊት ፎንቃ ገብቶላታል እና ዲ ማለት ነው። እና ደግሞ ፍቅር ከባድ ነው። ለዛ ነው ተረዷት፣ እሱንም ተረዱት። እኔ ለራስ ጊዜ አትስጥ አለም ሚፍታህ በነገራችን ላይ ለራስ ጊዜ ይሰጥ፣ ግን ደግሞ አንዳንድ ጊዜ ከራሳችን በላይ ሰዎችን ብናስቀድም ለዛውም ደግሞ ሄ የምትላቸውን ይህን ያክል ቦታ የምትሰጣቸውን ሰዎች ከራስ በላይ ቦታ ብትሰጣቸው ደስ ይላል ብትረዳቸው